ያዕቆብ መልእክት ምራፍ ሶስት ከቁጥር ሁለት ጀምሮ ማለት ነው እስከ ስድስት ድረስ፣ ወንድሞቼ ሆይ ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሁኑ፣ ከናንተ መካከል ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና፣ የባሰውን ፍርድ እንድንቀበል ታውቃላችሁና፣ ሁላችን በብዙ ነገር እንሰናክላለንና። እሺ፣ በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ኢየሱስ ክርስቶስ ጌታ ነው፣ አሜን። በቃል ምን ማይል የማይሰናከል እሺ። እነሆ ፈረሶች ይታዘዙልን ዘንድ እሺ፣ ልጓም በአፋቸው ውስጥ እናገባለን፣ እሺ፣ ስጋቸውንም ሁሉ እንመራለን። ኢየሱስ ክርስቶስ ጌታ ነው፣ አሜን። ብቻችሁ ከፈርጉና እግዚአብሔር አንደበቴን ይጠብቃል። እግዚአብሔር የሰጠኝን ስልጣን ይጠብቃል። እግዚአብሔር የሰጠኝን ስልጣን ውድ እግዚአብሔር ሴትና ወንድ ልጆች እግዚአብሔር የምናገራችሁ በአንደበታችሁ ላይ ያለውን የእግዚአብሔርን ታላቅነት አንደበታችሁ ለምን ኃይል እንዳለ ምን ኃይል ክብር እንዳለ የእግዚአብሔር ቃል እናገራል። ያዕቆብ እስ እናገር ዝም ብሎ ያወራ አይደለም። ዛሬ እግዚአብሔር አምላክ የአንደበቶቻችሁን ፍሬ የሚያበለበት ይሆናል። የርግማን ቃል ሳይሆን የበረከት ቃል ካንደበታችሁ ይወጣል። እስቲ የኔ ቃል በልሲ የእግዚአብሔር ቃል ይሆናል። በልሲ የእግዚአብሔር ቃል በልሲ፣ እናገራለሁ። በልሲ አንደበቶቻችሁን ዛሬ እግዚአብሔር ይቀይራል። አሜን። አያችሁ አንድን ፈረስ ግራ ቀኝ አርጎ የሚመረው ምን ነበር? የሚመረው ልጓሙ ነው ሉጋሙ ነው። ለምን ቢባል በጎተትከው ቁጥር በሳብከው ቁጥር ወደ አዘዝኪበት ይሄዳል። አንደበትን በተን አንደበትን አንደ በተን ይቴ አንቺ ነሽ ወንድም አንተ ባንተ አንደ በት ውስጥ ሁለት ነገር የለም። እግዚአብሔር የተቀደሰ አንደበት ሰጥቷል። አሜን አንደበት ዲያብሎስ የምናደረገ አደረገ አስራክሷል። በምን በንግግር በስድብ በርግማን በክፋት በልብ ያሰብከውም በአፍ በአንደበት እየተናገርክ የፍጥረትን ሩጫ እየገታ ያለው ምላስ ነው። ዛሬ የእኛ አንደበት ይቀድ አሜን፣ ይቀደሳል። እዛ አንደበት ይቀደሳል በሎ የኛ አንደበት የተቀደሰ ነው። ንግግራችን የተቀደሰ ነው። አስተሳሰባችን የተቀደሰ ነው። ከአንደፍ ሁለት ነገር ሊወጣ አይችልም። አንደበታችን ለመልካም ነገር ብቻ እንድታሰስ የእግዚአብሔር ቃል ይናገራል። እኛ ግን የምናደርጋቸው ነገሮች ሁሉ በአንደበታችን ብዙ ሰርተን ብዙ እናበላሻለን። ለምን ቢባል ሰው ሰውን ሌላ ነገር የሚያደርገው ሰውን ሰውን የሚገለው የሚወገው ከምንም መንገል አይደለም። ሴጣን የሰውን ምላስ ይጠቀምና ወብስድብ ወበርግማን ከሳስ ቁጣ ያመጣና በአንዱ ለዛቻ እንዲያርግ ያረጋል። ከሳስ በዛው ተበት በሳሊክ ይገላል ማለት ነው። ባስተሳሰብ ይገላል፣ በተግባር ይገላል። ስለዚህ አንድ በታችን እግዚአብሔር እንዲጠብቅ እንጸልያለሁ። ዛሬ እጃችሁ ከፈርጉና እግዚአብሔር አንድ በታችን ይቀይረዋል ብሎ እግዚአብሔር አንድ በታችን ይቀይረዋል። የእግዚአብሔር ቃል ሲናገር ያንድ ፍሬ ተበላላችሁ ስለ ምን ማለት ነው? ወዳቸ የዘራውን ነገር ለምታጥለው መሬቱ ጤፍ ዘርታይ ባቀላ ተጠብቅም በአፍ የተናገርከው ነገር ነው። በህይወት ለሚሆነው በሰር ማንሰሪ ለሚሰራው በልጆች ለሚሰራው በመውጣት ለሚሰራው በመግባት ለሚሰራው ምስጢር አልገበንም። እኛ ማኞች አልገበንም። እኛ መልካም ብቻ ነገር እንድንናገር ብቻ እግዚአብሔር ፈቅዷል። ክፉ የዳብሎስ ነው። ክፉ ለምን እናገራለን? አንደበታችን ዛሬ እግዚአብሔር ይቀድሳል። አሜን። እነሆ መርከቦች ደግሞ እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ ተመልከቱ። ይህን ያህል ግዙፍ ቢሆኑም በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወስደው ስፍራ ወዳጀ መሪ ታናሽ በሆነ መቅዘፊያ ይመራሉ። ተመልከት እጅግ በቃ በጣም ጥቂት በሆነው ነገር ያ አሜን ሥጋዬ ትልቅ ሆኖ አንደበት ካልተቀደሰ ኦልሬዲ ወደ ሲኦል እየተመራሄ ነው። እግዚአብሔር ከዚህ ያውጣ። አሜን። እሺ። እንዲሁም አንደበት ደግሞ ደግሞእንዲሁም አንደበት ደግሞ ትንሽ ብልት ሆኖ ትንሽ ብልት ትርት ሆነ፣ በተላላቅ ነገር ይመከል ነገ፣ ይመልከት፣ በተላላቅ ነገር ይመከል። እነሆ ትንሽ እሳት፣ እነሆ ትንሽ እሳት፣ እንዴት ያለ ትልቅ ጫካ ያቃጥላል። ተመልከቱ፣ አንዷን ክብሪት ሎኪሳችሁ የሆነ ጫካ አድርጉ። ምን ያደርጋል? ያጠፋል። ወዳጄ በምላስ ነው የታስከው፣ በንግግር ነው ዛሬ እግዚአብሔር አምላክ ንግግር ያሳምራል። አሜን። እስቲ አንሶ ንግግሬን እግዚአብሔር ይቀድሰዋል በሉት፣ ንግግሬን እግዚአብሔር ይቀድሰዋል። እንደ ቀላል አውሩ እንስ እኔ ጤነኛ ነኝ በሉት፣ እኔ ጤነኛ ነኝ። እኔ ባለጠጋ ነኝ በሉት፣ እኔ ባለጠጋ ነኝ። እንዳፋችሁ ቃል ይሁንላችሁ። አሜን። ብዙ ጊዜ የምናገረው ቃል ነው። ለነቢዩ እስክኤል እግዚአብሔር ስናገር ምንድን ነው ያለው? ነቢዩ እስክኤል ለእግዚአብሔር እውቅና ሲሰጥ ምን አለ? እግዚአብሔር በእነዚህ በደረገው አጥንቶች ብሎ በሚጠይቅበት ሰዓት እውቅናውን ለእግዚአብሔር ሲሰጥ ጌታዊ አንተ ታውቋል ብሎ ስናገረው በል አለ። ምን በል? ተናገር ነው ያለው። አሜን። አንድ ሰው አሜን በል እባክህ። ልናገር መጥቻለሁ፣ በላ ልናገር መጥቻለሁ በነዚህ በደረጓት ተቶች ላይ የእግዚአብሔርን ቃል ምን ይባል? ተናገር። በሞተ ጉዳይ ላይ ምን ተናገር? የእግዚአብሔርን ቃል ተናገር። እስናገራለሁ ጊዜ ወልሴ ኪሴ ባዶ የምትሉ ሙሉ። አሜን። ሙሉ ነኝ። የተቀባው ሰው ይጠብቀኛል። ገና ከመኝታ ስትነሳ ምን በላለሁ? ምን ጠጣለሁ? እኔ ማረባ ነኝ። ቤተሰቦች እንደዚህ ነው አታውራ። የቤተሰብን ከርሰንት ትነቅላለህ። አሜን። በአንድ በት ትነቅለዋለህ። አሜን። በሽታውን ትመተዋለህ። የሞተ ነገር በዘመኔ አይሰራም። አሜን። በአንድ ቃል እግዚአብሔር ይመተዋል። አሜን። አረ አንድ ሰሚ በል። በኢየሱስ አሜን። ተናገረ ነብዩ። ምን አለ? እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔር ቃል ምን በሉ ስሙ። አሜን። በኤዶምያስ ምድረ ባዳ ላይ የወደቁ የእስራኤል ቤቶች ስንት ዘመናት ያስቆጠሩ ባለመታሰሳቸው ምክንያት የተመቱ እግዚአብሔር ክብሩን ሊገልጥ ሲል የሰራው ስራ፣ ዋው እጅግ ከፈርግና እናገራለሁ፣ እናገራለሁ፣ በልሴ እናገራለሁ ትልቅ ቦታ ዝ ብለህ ለራሴ እኔ ትልቅ ቦታ እደርሳለሁ፣ ትልቅ ቦታ እደርሳለሁ፣ ትልቅ ቦታ እደርሳለሁ። አባቶ እንዳፋቸው ቃል ይሁን አሜን። የእግዚአብሔር ክብር ስመጣ፣ የእግዚአብሔር ቃል ስመጣ፣ ዳንኤል እንደዚህ ነው ብሎ ተናገረው። የመጀመሪያ ጊዜ ህልሙን እንደሚፈታ ሲናገር ወደው እንዲፈታ ተናገሩት። ኖ ኖ ኖ፣ እንደዚህ አይደለም፣ እኔ ከወገኖቼ ጋር ጸልዬ ተነጋግሬ እነግራቸዋለሁ አለው። ጠዋት ነገ ይህንን ሂጄ እመጣለሁ፣ ንጉሡን ጠብቅ በለው አለው። አምላኩን ጠየቀው አምላኩ ምን አደረገው ህልሙን ፈታለት በነጋታው እግዚአብሔር የተናገረለትን ይዞ መጣና ለንጉሱ ምን አለ ተናገረ አልተናገረም ተናግሮ በንግስና ወንበር ለተቀመጠ አሜን ተናግረት ትሾማለህ አሜን ተናግረት ትሾማለህ አሜን ሴጣንን ደጋምን ጨለማን የማይሰማ ሐዋርያ ጳውሎስ እፉኝቱ ስትነድፋው

ነው አሜን። ጳውሎስ የአባቱን የእግዚአብሔር ስም እየጠራ ወደፊት ወደፊት፣ አሜን። ትንቢትም አልተናገረበትም በዛን ሰዓት ብቻ ነደፈችው አራገፈና፣ አሜን በል አሜን። ሟርተኛ ምናገረውን አራገፈት፣ ይቀጥላል አሜን። በምድር የታሰረው ምን ይሆናል? በሰማይ የታሰረው አንተ ትፈታለህ፣ ታስራለህ ኢየሱስ ጌታ ነው። አሜን ትናገራለህ። የአንደበቴ ቃል ይሰራል። አሜን እጅ ከፍ አድርግና የአንደበቴ ቃል ይሰራል ማለት ነው። የአንደበቴ ቃል ይሰራል። ታምናል ለዛሬ፣ አዎ ታምናል ለዛሬ። እግዚአብሔር ወደ ነገረልሽ ወተሻል። አሜን ከዚህ ቀደም እግዚአብሔር ያወረሽ ዘንድሮ ይሆናል። አሜን እግዚአብሔር የላከው ገብርኤል ወደ ዘካርያስ ከሲመጣ ዘካርያስ ምን አደረገ? እንደዛነት ትንብት እንደዛነ ንግግር እኔ ሰምቼ አላቅም አላቀም። ኧረ ተው አለም ሜም ብሎ እያየ ቆሜ አስጠኝ ጌታ ንግግርን ይቀይረው። የሆነ መልከኝ ከሌለን ይቀይረው እና ዘካራስ እንደ እንደዚህ ምን እያለ ነው? አንተ ዘካራስ አለው። አቤት! እኔ ከእግዚአብሔር ዘንድ የሚያገለግል ገብርኤል ነኝ አለ። እሺ አለው። ነገሩ ይሆናል። ተቀበልክ? ነገሩ ወዲያ ላይ አይመለስም። ነገሩ ይሆናል። አንተ ስላለመንክ መንከ በአንደበትህም በልብ ያሰብከው ስላልተናገርክ አንተ አንደበትህ ዲዳ ይሆናል። ነገር ይሆናል አሉት። ነገሩ ይሆናል። አንተ ግን ዲዳ ትሆናል አሉት። ታምናላችሁ? አዎ፣ እጃችሁ ከፍ አድርጉ። እኔ ከእግዚአብሔር ተልኬ መጥቻለሁ። አሜን እ አሜን አመት ትላለህ አሜን በሚቀጥሉ አመታት አንተ እዛ ቦታ አትገኝ አሜን አንቺ እዛ ስፍራ አትገኝ አሜን እዛ አገልግሎት ላይ አትገኝ አሜን እዛ ስራ ላይ አትገኝ አሜን እዛ ስፍራ ላይ አትገኝ አሜን እግዚአብሔር በከበረ ስፍራ ያስቀምጣል አሜን እሱ በሚከብርበት ስፍራ ላይ ያስቀምጣል አሜን እሱ በሚሰምበት ስፍራ ላይ ያስቀምጣል አሜን የእግዚአብሔር ስም ባንቺ ይጠራል አሜን አንደበትም እሳት ነው አንደበትም ምንድነው እሳት ነው አንደበትም እሳት ነው እሺ አንደበት በብልቶቻችን መካከል ተመልከቱ። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። እግዚአብሔር ከዚህ ይጠብቀን። አሜን። እስቲ እግዚአብሔር ከዚህ ይጠብቀኝ ብሎ እግዚአብሔር ከዚህ ይጠብቀን። ከዚህ ይጠብቀኝ ብሎ እግዚአብሔር ከዚህ ይጠብቀን። ኢየሱስ ጌታ ነው። አሜን። ክብር ለጌታ ለኢየሱስ ነው። አሜን። ፍጹም ሰው ምላስን መቆጣጠር አስቸጋሪ ስለሆነ ምላሱን መቆጣጠር የምችል ሰው ማንኛውም በማንኛውም ረጋድ ህይወቱን መቆጣጠር ይችላል። ምላሱን መቆጣጠር የሚችል ሰው ሕይወቱን መቆጣጠር ይችላል። አሜን። በረከቱን መቆጣጠር ይችላል። አሜን። ጸጋን መቆጣጠር ይችላል። አሜን። ከጎን ያለው ሰው አፍ እንዳመጣ እንዳታወራ በለው። አፍ እንዳመጣ እንዳታወራ የአንተ አንደበት ዝም ብሎ አይደለም በለው። የተቀደሰ ነው በለው። የተቀደሰ ነው መቆጣጠር የሚችል ሰው ምን ሆኗል ሕይወቱን መምራት ይችላል። እስኪ አንድ ሰው የእኔ ጌታ በለው፣ የእኔ ጌታ ፍጹም በሉት፣ ፍጹም በእኔ ውስጥ በሉት፣ ታሪክን ታሪክን ይቀይር በሉት፣ ይቀይር መጥቷል በሉት። የክፋት ዓለም ዓለም በውድቀት ገጽተዋ እንደምትመስለው ማለት ነው። ፍጹም በገሃነም ትጣላለች። ይህ ከመሰለ ከሚወጣው የክፋት መርስ ምንጩ ዲያብሎስ መሆኑን የሚያመለክት ሲላይ መግለጫ በኋላ እንመለከታለን። ዛሬ በጌታ በኢየሱስ ክርስቶስ ሲጀመር ክፉ ነገር በአንደበቶቻችሁ እንድታውር የሚያደርገው ወደ እናንተ ጋር ይህንን ክፉ ፉሽ የሚያደርገው ማነው? አጋኒት ዳብሎስ ነው። እስ ከዛሬ በኋላ በለው፣ ከጨለማ ዓለም በለው፣ የሚመጣውን ነገር በለው፣ አልቀበልም በለው፣ አልቀበል አረ አንደበታችሁ ይቀደሳል ዛሬ አሜን። ስጋን ሁሉ ያሳድፋልና አንደበት ስጋን ሁሉ ምን ያደርጋል? ያሳድፋልና። አንድ ሰው እንዴ እንትና ምና ብትላ የፍጥረትንም ሩጫ ያቃጥላል። ምን አንደበት አንደበት ምን ያደርጋል? ምላስ የፍጥረትን ሩጫ ያቃጥላል፣ ያጠፋል። በጣም እንዲህ በቃ በትምህርት በጣም በኃይል እየዘለለች ያለችው ልጅ ወይም ልጅ በሁኔታ ብቻ አንድ ጣቅ ስታደርግ በቃ ይሄ አልፈልገውም፣ ለቅቄ ሰፈሩም ለቅቄ ሄዳለሁ ብቻ ይህንና አንዳንዱ ምን ያደርግልኛል እንደዚህ አይነት ትዳር ምንድነው ይህ አገልግሎት ምን ይሰርልኛል ወደ ማን ጋር ትሄዱ በጌታ በኢየሱስ ምን በሉ? ተቀደስ ከአንተ ዝማሬ ብቻ ትንቢት ይውጣ አሜን

የሚችል ሰርተ ሰርተ ሰርተ በአንድ ነገር እኮ ነው። በንግግር ታበላሻለህ። ከዚህ በኋላ ሰርተ ሰርተ ለክብር ትሆናል፣ አሜን። ነግደ ነግደ ለክብር ትሆናል፣ አሜን። አገልግለ አገልግለ ለክብር ትሆናል፣ አሜን። አረበ ጌታ በኢየሱስ ስም አሜን። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ነው ብለኝ። እናንተ ከአባታችሁ ከዲያብሎስ ናችሁ። ተመልከቱ፣ እናንተ ከአባታችሁ ከዲያብሎስ ናችሁ። የአባታችሁንም ምኞት ተደርጉ ትወዳላችሁ። አያችሁ። የአባታችሁንም ምኞት ለማድረግ ምን ትላላችሁ? ትወዳላችሁ፣ ትመኛለህ፣ ትፈልጋላችሁ። ዳብሮ ስራ ምንድን ነው? መግደል፣ ማጥፋት፣ ክፉ መናገር። አረ፣ በጌታ በኢየሱስም፣ አንተ አንደበት የተቀደሰ ነው። አንተ አንደበት የተቀደሰ ነው። ከአንተ አንደበት ዝማሬ ይፈሳል፣ ስብከት ይፈሳል፣ መልካም መልካም ነገር ይወጣል። አሜን። አሟችሁ እንኳን ሰውነታችሁን ብደክም እንኳን ዳክመኛ እንዳትሉ፣ አትበሉ፣ በቃ የስንፍና ቃል እንዳትናገረው። አላያቸው እንደ ኢዮብ ያ መከራ ሁሉ ሲደርስ ያ ጭንቅ ሲደርስ እነዛ ልጆች ሲጠፉ ሲሞቱ ያ ሀብቱ ሁሉ ሲጠፋ ሚስቱ መተስት ስትሳደብ፣ እኔ እንደፈለኩ ሆኜ መጥቼ አንተ ጋር ቆሜያለሁ። እንደፈለኩ እየሆንኩ ነው። አንተ ግን አሁንም እዛ ቦታ ላይ አምላክን እግዚአብሔርን ለምንድን ነው አንተ ሰድባት፣ ሞትም እንደ አለችው ኖ ኖ ኖ ኖ ኖ፣ እሱ ሰጣ እሱ ነሳ፣ ለሱ ክብር ይሁንለት። አሜን። አረ አንድ ሰሜን በል። በኢየሱስ እያመሰገናችሁ ወደ ክብራችሁ ዝገባላችሁ። አሜን ወዳቼ ለሚያልፍ ነገር የማልፈው ነገር እንዳታደርግ። ለሚያልፍ ጊዜ ኢየሱስ ጌታ ነው። አሜን። በትግስት ለፊው አትሳደብ፣ አትራገም፣ አትራገም። በትግስት ተናገረው፣ ኢየሱስ ክርስቶስ ጌታ ነው። አሜን። ትግስት እንዳይኖረን የሚያደርግ ዛሬ ተመታ ይሁን። አሜን። ይመታ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ። እርሱ ከመጀመሪያም ጀምሮ ነፍሰ ገዳይ ነው። ኡነትን በርሱ ስለሌለ ኡነትን በርሱ ዘንድ ስለሌለ፣ በኡነት አልቆመም። በኡነት አልቆመም። ወዳተ እግዚአብሔር አምላክ አንተን ያቆመው ለኡነት ነው። አሜን ለኡነት ነው። አሜን አንተ ለበጌታ በኢየሱስ በዚህ ምድር ለተረኛው ነው ቆምከው። አሜን አረበጌታ በኢየሱስ አሜን። ሐሰትን ሲናገር ከራሱ ይናገራል። ሐሰት የማን ነው? የሰይጣን ነው። ውሸት የማን? የሰይጣን። እርግማን የማን? የሰይጣን የሰይጣን ነው። እጅ ከፈርግና አሜን እያልኩ በለው። አሜን እያልኩ ይገባለው ይገባለው ው የምትበለው እንጀራ ተዘጋጅቶልህ፣ አሜን። አረ የተኛውም ቀንበር አይችልህም። አሜን የተኛውም የቦታ ያንተ አይደለም። አሜን አንደበት ዛሬ ባህል ተቀደ

ላይመስል ይችላል ወደ ክብራቸው አሜን አሜን ወደ አሉበት አሜን ወደ አሰቡበት አሜን አረ በጌታ በኢየሱስ አሜን እስቲ ወደ ክብሬ ተሻገርኩ ወደ ክብሬ ተሻገርኩኝ ሐሰተኛ የሐሰትም አባት ነውና ሐሰተኛ የሐሰትም አባት ነው ማን ዲያብሎስ ሐሰት ስትናገር ሐሰት ስታወሪ ውሸት ስትናገሪ ማንኛውም ነገር በውሸት ስትሰሩ ማለት ነው የሰይጣን ሥራ እየሰራችሁ እንደሆነ እመኑ ከዛሬ አንተ ውሸት ጠላሁ ከበሉት ጠላሁ፣ ጌታ ምስክሬ ነው። ከዛሬ በኋላ ይሄ ውሸት የሚባል ይሄ ስድብ ስድብ የሚባል ናገር አልናገርም፣ አመናችሁ እኔ ግን እውነትን የምናገር ስለሆንኩ እኔ እውነት ስናገር እናታ ታብሉኝም። ኢየሱስ ያድናል አሜን። በነገራችን ላይ በኢትዮጵያ ምድር እውነት የሚናገሩ አገልግሎች አይወደዱም። ዘፍጥረት ምዕራፍ ምዕራፍ አንድ ከቁጥር 26-27 እግዚአብሔርም አለ ስሙ እግዚአብሔርም ምን አለ አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከጎን ያለው ሰው እኔ በእግዚአብሔር መልክ ተፈጥሬ ያለሁ እኔ በእግዚአብሔር መልክ ተፈጥሬ ያለሁ ያለው እኔ በእግዚአብሔር መልክ ተፈጥሬ ያለሁ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እሺ፣ የባሕር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ።

ከታች የሚመራቸው አምሳ ለቆች አስር ለቆች አሉ። ስለዚህ ኑ ስላቸው ይመጣሉ ሂዱ ስላቸው ይሄዳሉ። እንዴት እሱ ከቤተ ጣራ በታች ሊገባ ይገባል? ስለዚህ ባለበት ቦታ ምን ይባል? ቃል ይናገር። ብላቴናው ምን ይሆናል? ይፈወሳል። አንድ ሰሜን በል አሜን። ወይኔ

የአልዓዛር ቀን ሲደርስ፣ አሜን አረ አንድ ሰው መንበል በየሱሱ አሜን ቀኑ ሲደርስ፣ አሜን ለአንድ ሰው አሻግቦ አብርሃም እየታየው በሩቁ አየ። እሺ አልዓዛርንም በእቅፉ አልዓዛርንም በአብርሃም እቅፍ ምን አደረገ? እርሱም እየጮኸ እርሱም እየጮኸ አብርሃም አባት ወይ ማረኝ፣ አብርሃም አባት ወይ ማረኝ፣ በዚህ ነበልባል እሰቃያለሁ እኔ እሰቃያለሁ። ትላንት ስሳደብ ነበርኩ፣ ዛሬ ግን እየተሰቃየ ነው። ምላሴ ነው የሚያሰቃየኝ። ትላንት ስሳደብ ነበርኩ፣ ትላንት ስንቅ ነበርኩ፣ ትላንት እኔ በከፍታ ላይ ነበርኩ፣ አሁን ሲሆን ወርጃለሁ። እባክን ድረስልኝ ጊዜው በቃ ግን አንተ ጊዜ አብቅቷል አለው። ምን አለ? የሰው የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አለ። አዛርን ስደድልኝ አለ። ተላተሪ ቆይ ነበር እኮ ነው ተሊ ቆይ ነበር በፊቱ እንኳን ለማት ያላሰበ ሰው እባክን አብርሃም ብሎ ለምነው። እባክን ሲኦል ውስጥ አለው እየተቃጠልኩ ነው። የእሱን የራሱ ምላቁ ምራቁ እንኳን ትንሽ በጣቱ ጠባርጎ ምላሴን ያሰክስልኝ ይንከኝ እሺ አብርሃም ግን ልጄ ሆይ፣ እሺ አንተ በሕይወት ሳለ መልካም እንደ እንደ ተቀበለህ ከጎነ ያለው በዚህች ምድር እያለ በለው፣ በዚህች ምድር እንዳለ ጾማ ቆርጠ ስለበላ በለው፣ ጾማ ቆርጠ ስለበላ ዘመናዊ መኪና ስለነዳ፣ ዘመናዊ መኪና ስለነዳ፣ ህንጻው ስለተቀመጥክ በለው። ኩራት አይሰማ፣ ኩራት የሚሰማ የእግዚአብሔር ነገር በለው። ነገር ትጠብቅ ይሁን። ኢየሱስ ጌታ ነው። አሜን። ክብር ለጌታ ለኢየሱስ ነው። አሜን። አያችሁ ለመነ ይላል። ለምን ትንሽ በህይወት ሳለ አንተ አብርሃም ደግሞ ማልስ እየሰጣው አንተ ልጅ እሱን ልጅም አይባልም። ምን አለው አንተ በህይወት ሳለ ምን አለው? መልካም እንደተቀበል አስብ። እሺ አልዓዛርም እንዲሁ ክፉ

የሆነ ምሸኝ መንፈስ አለ አሜን ምሸኝ መንፈስ አለ አሜን አሮጌ ነገር ይሸኛል በሽታ ይሸኛል መተት ይሸኛል አሜን አንተ ግን ትሰቃያለህ አንተ ግን ትሰቃያለህ ጠላት ይሰቃያል አንተ ትስቃል አሜን አትልም አሜን ለአንተ የሳቅ ጊዜ ሆኗል የዘራው ለታት ያ ሰው የዘራው ነው በሲኦል እያጨደ ነው ምድር ያዘራኩን ያ ሰው ትብተኛው ነው በምድር ለነበረ ወዳጀ ደካማ ሰው አይተህ እንዳታልፍ አትለፍ እጅ ስሰራ እጁ የማይሰራውን አግዘው። እግሪ ሲሰራ እግሩ የማይሰራውን አግዘው። ምላስ ስላለ ክፉ አትናገር፣ ምላስን ለመልካም ነገር ተጠቀም። አሜን። ዓይንን ለመልካም ነገር ተጠቀም። ይሄ ነው ይሄ ነው። አይ ወንጌል ሰባኪ ነብይ፣ ፓስተር መሆን አይደለም ያስፈልግክ። ምን ያስፈልግክ? በቃል እውነት መኖር ብቻ። አሜን። የክብር መጠበቅ ነው በዚህ ምድር። መልካም አድርግ፣ መልካም ተነገር፣ መልካም ተመኝ፣ መልካም አስብ፣ ክፉ አታውራ። አቅም ሲታ

እስኪ በኔና በጠላቴ መካከልና በጠላቴ መካከል ትልቅ ገደብ በልሴ፣ ትልቅ ገደብ ተደርጓል፣ በልሴ ተደርጓል። አንተ በከፍታት ሄዳለህ፣ ጠላት በዝግታ ላይ። አረ በጌታ በኢየሱስም በእኛና በእናንተ መካከል ታላቅ ገደል ተደርጓል፣ ታላቅ ገደብ ተደርጓል። እርሱም ምን አባት፣ ወደ አባቴ ቤት እንድትሰደው እሺ፣ ይለምንሃለው አምስት ወንድሞች አሉኝና እኔ ትቼ መጣቸው። አምስት ወንድሞች አሉ እሺ፣ እባክህን፣ እነርሱ ደግሞ ወደ ስቃይ ስፍራ እንዳይመጡ፣ እንደኔ ታብቶ፣ እንደኔ ቦርጭ ስላወጡ፣ እንደኔ መኪና ስለገዙ፣ እንደኔ ቤላ ቤት ስላሰሩ፣ በትዕብት ተነፍቶ ምስኪኑን እንዳይጎዱ እንዳይንቁ፣ እባክህን። አምስት ወንድሞች አሉ እሺ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው፣ አለ ሄድን ወይ ማን እንደ ምን አላቸው፣ ይመስክርላቸው አለ። እሺ አብርሃም ግን እሺ ሙሴና ነቢያት አሏቸው። ዛሬ ሙሴና ነቢያት ሰው እኔ የተነበየው ነው። አሜን፣ ወደ እግዚአብሔር እያወራ አሜን። ዛሬ ለመልካም ነገር አንደበት ይከፈል፣ አሜን። አይኖች ይብሩ በኢየሱስ ስም። ቃል ሳለ የእግዚአብሔርን ስራ ስራ፣ አሜን። ቃል ሳለ መልካም ተናገር፣ አሜን። ቃል ሳለ መልካም ነገር አድርገው በኢየሱስ ስም አሜን። ሙሴና ነቢያት አሏቸው እነርሱን ይስሙ አለው። ምን አለ እግዚአብሔር? አለ ሙሴና ነቢያት እዛ አሉ፣ እነሱ ይናገራሉ፣ እነሱን ያሰማ። ማንንም ቢሆን እኔ ብሄድም አይሰሙኝም አለ። እኔን የምሰማውን እግዚአብሔር ይሰማል። አንድ ሰው እግዚአብሔር ይሰማል በለው። ለእነሱ ሙሴና ነቢያት አሏቸው። ከዚህ መሄድ ከዚህ በኋላ የለም፣ እነርሱን ይስሙ እነሱ እነሱን ይስሙ። ትሰማኛለህ? ጌታ እያወራኝ ነው። አሜን። መጋረጃው ተቀደደ። አሜን። ሊዛቹ የተዘጋጀ የጠላስ ከሰ ተሰበረ። አሜን። የሟርተኛ ምላስ ወዳለ ተመለሰ። አሜን። እጃችሁ እታቹ ከፍ አድርጉና ከፍታ ላይ ነኝ ባለ ከፍታ ላይ ነኝ። አሜን። እባክህን፣ አምስት ወንድሞች አሉኝ። እባክህን ወደዚህ እኔ ወዳለ በሰወል እንዳይገባው እኔም የሚያውቁ ችግር እንዳይመለከቱ ለእነሱ እሱን ላክላቸዋል። አብርሃምም እንደዚያ አለ። ወዳጅ አለ አሃል ሙሴና ነቢያት አሏቸው እነሱን ይስሙ እነርሱን ይስሙ አለው። አሜን። አንተ ባለጠጋ አቤት፣ አንተ እግዚአብሔር ይወደደህ፣ አቤት፣ እግዚአብሔር እድል የሰጠህ፣ አቤት፣ እግዚአብሔር ጊዜ የሰጠህ፣ አቤት፣ ለማገልገል ጊዜ የሰጠህ፣ አቤት፣ እንድትቆም ጊዜ የሰጠህ፣ አቤት፣ እንድትረመር ጊዜ የሰጠህ፣ አቤት፣ መልካም ነገር እንድሰራ ጊዜ የሰጠህ፣ አቤት፣ አንተ ሰው ለኔ ይበል በኢየሱስ ስም